ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅርም ያረስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። በመካከለኛው ምስራቅ አዲስ የጦርነት ነጋሪት እየተጎሰመ ነው። ይህም ከ14 ቀን ጦርነት በኋላ በእስራኤልና በኢራን መካከል ሌላ የጦርነት ዙር ይኖራል እየተባለ ነው። ብዙ ሚዲያዎች እንደዘገቡ ከሆነ ሰሞኑን እንዲሁም የእስራኤል ከፍተኛ የጦር ሚኒስትር በሰጡ ቃለ ምልልስ ላይ ሌላኛ ዙር በእስራኤልና በኢራን መካከል ሊፈጠር ይችላል ሲሉ ስጋታቸውን ከአሁኑ እያስቀመጡ ነው። በመካከለኛው ምስራቅ ምን ሊፈጠር ይችላል የሚለውም አሁኑ አሳሳቢነቱን ቀጥሏል። በመሆኑም በዛሬው የዜና ትንታኔያችን ላይ በልዩ የዜና ትንታኔያችን የምናቀርበው በመካከለኛው ምስራቅ ሊከሰትና ሊፈጠር የሚችለውም በእስራኤልና በኢራን መካከል ያለው ጦርነት በሰፊው የዘገባ ትንታኔያችን የምናቀርበው ይሆናል። እዚህ የዜና ቲዩ ቤተሰብ ለመሆን ላይክ ሸር ሰብስክራይብ ማድረገውን እንዳይረሱ። የእስራኤል የመከላከያ ሚኒስቴር ዋና ዳይሬክተር የሆነው ሜጀር ጄኔራል አሚር ባራማ በገንዘብ ሚኒስቴር ኮንፈረንስ ላይ ባደረጉ ንግግር በእስራኤልና በኢራን መካከል ስለሚኖረው የወደፊቱ ግንኙነት አስገራሚ ፍንጮች ከወዲሁ ሰጥተዋል። ጄኔራል ባራም ዘራይዚንግ ላየን የተሰኘ ወታደራዊ ዘመቻ አሉ ለእስራኤል ትልቅ ድል ያስገኘ ቢሆንም በኢራን ላይ የሚደረጉ ተጨማሪ ዘመቻዎች እንደሚኖሩ ከወዲሁ አሳውቀዋል። ኢራናውያን በሽንፈታቸው ምክንያት ጥልቅ የውርደት ስሜት ውስጥ መሆናቸው የገለጹት ዋና ዳይሬክተር አሚር ባራማ ለዚህም ምላሽ በጸጥታና በወታደራዊ ግንባታ ላይ ከፍተኛ ኢንቨስት እያደረጉ ነው ብለዋል። ይህ ሁኔታ ዓለም አቀፋዊና አካባቢ የጸጥታ ሁኔታ ያማከለ የኢኮኖሚ ዝግጅት እንዲደረግ ማስጠንቀቂያ እንዲሰጥ አድርገዋል። ባራማ ለወደፊቱ ግጭት ዝግጁነት ለማፋጠን የጦር ኃይሎች ከፍተኛ ምክር ቤት እየተቋቋመ መሆኑን አስታውቀዋል። በተጨማሪም ስለሚመጡት አስገራሚ ነገሮች ና ስለሚመጣው የፔጀር ጥቃት በሊባኖስ የህዝቦላ አባል ላይ የተፈጸመው የፔጀር መሳሪያዎች ቦምብ ጥቃት በመጥቀስ በማሰብ በአሁኑ ላይ ኢንቨስት ማድረግ አለብን በማለት ንግግራቸውን አጠናቀዋል። ይህ በቅርብ ጊዜ ውስጥ አዲስ ግጭት ሊቀሰቀስ እንደሚችል ፍንጭ የሚሰጥ ነው እየተባለ በብዙ ሚዲያዎች እየተዘገበ ነው። ከዚሁም ስጋት ጋር ተያይዞ እየተነገረ ያለው በእስራኤልና በኢራን መካከል ወታደራዊ አቅም ምን ያህል ተመጣጣኝ ነው የሚሉ ብዙዎች እየተቀባበሉ እየዘገቡት ነው። በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገር የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለት ሀገራት በቀጥታ በእጅ አዙር አንዳቸው ሌላኛው ለመጉዳት ሲጥሩ ቆይተዋል። የኢራን መሪ ጠላት የሚሏቸው እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርቡ ሰላም የሚነሷቸው ድሮኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድመን ለመቅደም በሚል ባገኙት አጋጣሚ ሁሉን ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸው የኢራን ወታደራዊ ኢላማዎች፣ ባለስልጣን ሳይንቲስቶችን አርብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ የሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። በእነዚህም መካከል የፍልስጤም ሐማስ፣ የሊባኖሱ ሂዝቦላና የመኑ ሁቲ ቡድን በኢራን እየተደገፉ ጥቃት በእስራኤል ላይ እየፈጸሙ ናቸው በተለያዩ የተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ፣ የስልጠናና የትጥቅ ድጋፍ ከኢራን የሚያገኙ ይነገራል። ቡድኖቹ ባሉበት ሀገር ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን የሚጽፏቸው ጥቃቶችና የሚፈጽሟቸው ጥቃቶች እንደሚያመለክቱ ይታያል። በአንድ አመት በፊት ሐማስ በእስራኤል በፈጸመው ድንገተኛና ከባድ ጥቃት እስራኤል እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃት አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቦላ ከድንበር ባሻገር የሚፈጽማቸው ጥቃት ተከትሎ በእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪዎች ጨምሮ በርካታ አባሎች ተገድለውበት ከባድ ጉዳት ደርሶበታል። የመን ሁቲ ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃት ሲፈጽም ያጸፋው እስራኤል የቡድኑ ይዞታ በአውሮፕላን ስታጠቃ ቆይታለች። እነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው አመት ወዲህ ተደጋጋሚ ጥቃቶች በኢራንና ከእስራኤል ውጭ ባሉ ሀገራት ባለስልጣንና ወታደራዊ ተቋማት ላይ ፈጽማለች። በበኩሏ በእስራኤል ላይ መጠነ ሰፊ ሚሳኤልና የድሮን ጥቃት በመፈጸም ላይ ሰጥታለች። ይም በመካከለኛው ምስራቅ ከባድ ጦርን ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን የምትደግፋቸው ቡድኖች እስራኤል ስታጠቃ፣ እስራኤል ደግሞ ከኢራን የሚገኙ ኢላማ ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅር ጊዜ ወደ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ቢቢሲ ሁለት ሀገራት ያላቸው ወታደራዊ ብቃት ለማወቅ የተለ የተለያዩ ምንጮች ተጠቅሟል። ነገር ግን አገራቱ ከዚህ በላይ የተደበቁ ወታደራዊ አቅም ሊኖር ይችላል ብለዋል። የዓለም አቀፋዊ ስትራቴጂ ጥናት ተቋም እስራኤልና ኢራን ያላቸው የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኟቸው የሚችሉ መረጃ ምንጮችና ዘዴዎች ተጠቅሟል። የስቶክሆልም ዓለም አቀፋዊ የሰላም ተቋም በመሳሰሉ ድርጅቶች በሀገራቱ ወታደራዊ አቅም ለማወቅ ጥናት አድርገዋል። ነገር ግን ትክክለኛ ሕዝብ በማግኘት በኩል ሀገራት መረጃ ስለማይሰጡ ልዩነታቸው ይታያል። የኦስሎም የሰላም ጥናት ተቋም ባልደረባ የነበሩት ኒኮላስ ማርሽ እንደሚሉ ግን ዓለም አቀፋዊ ስትራቴጂ ጥናት ተቋም መረጃ በዓለም ዙሪያ ያሉት ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወስድ ይችላል። ተቋሙ እንደሚለው እስራኤል በኢራን ላይ ከፍተኛ ገንዘብ ለመከላከል ስትመድብ፣ በየትኛው ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በዚህም መረጃ መሰረት እንደ ኢሮፓ አቆጣጠር በ2020 እና 2023 የኢራን መከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረው እስራኤል ግን በእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻር እስራኤል አጠቃላይ ሀገራዊ ምርት ከኢራን እጥፍ የሚበልጥ ነው። በመሆኑም በዚህ መረጃ እንደሚያመለከተው እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላን ሲኖሯት ይህም ደግሞ ዓለም ላይ የለዩ ጥቃቶች የመፈጸም ብቃት ይሰጣታል። ካሏት የጦር ጀቶች መካከል የረጅም ርቀት ተጉዘው ጥቃት የሚፈጽሙ ኤፍ 15 አውሮፕላኖች እና እጅግ ዘመናዊ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 300 የሚደርሱ የውጊያ ብቃት ያለቸው አውሮፕላን ባልተቤትና ጀቶቿ 1960 ስሪት ጨምሮ ኤፍ 4 ና አምስት ኤፍ 14 የጦር አውሮፕላኖች እንዳሏት መረጃዎች ያመለክታሉ። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚል ከሆነ ኢራን ካሏት አሮጌ የጦር አውሮፕላን መካከል ምን ያህል መብረር እንደሚችሉ ማወቅ አስቸጋሪ ነው፣ ምክንያቱም አውሮፕላኖቹ መለዋጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆን ነው ይላሉ። በመሆኑም አይረንዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓት እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶች ናቸው ሊባል ይችላል። የሚሳኤል ኢንጂነር የሆነው ኡዙል ሮቤል እንደገለጸው ከሆነ በእስራኤል የመከላከያ ሚኒስቴር የሚገኘ የእስራኤል የሚሳኤል መከላከያ ድርጅት መስራች ነው። በአሁን ደግሞ በኢየሩሳሌም ስትራቴጂክና ደህንነት ተቋም ከፍተኛ ተመራማሪ ሲሆን ባለፈው በኢራን የተተኮሱ ሚሳኤላዊ ድሮች አይረን ዶምና የእስራኤል አጋር ሲያከሽፏቸው ሲመለከቱ ደህንነትን የተሰማኝ ሲሉ ለቢቢሲ ተናግረዋል። የጥቃት መከላከያችና ሚሳኤል ማምከንያን ከኔ የማይወጣላቸው ናቸው። በጣም ደስና እርካታን የተሰማ የመከላከያ ጭርቀ ሚሳኤላዊ ጥቃት የሚያመክኑ ሲሆን እነርሱን የሚመስል ሌላ ዘደም አለን ብለዋል። እስራኤል ከኢራን ጋር 2100 ኪሎ ሜትር ርቀት ላይ በሆኑት ርቀት ላይ የሚገኙ ሲሆኑ ዲፌንስ አይረን የተባለው መጽሔት አርቲስት ቲም ኤ ሪፕሌ ለቢቢሲ ሲናገሩ ኢራን እስራኤል ለማጥቃት ዋነኛ መሳሪያው ሚሳይል ነው ብለዋል። ለዚህም ኢራን የምታካሄደው ሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ካሉት መካከል ትልቁና የተለየ አቅም ያለው መሆኑን ይናገራሉ። አሜሪካ ማዕከላዊ እዝ ጄኔራል ኬኔት ማኬንዝ በአውሮፓውያን 2020 እንደተናገሩት ኢራን 3ሺህ በላይ ተወንጫፊ ሚሳኤሎች አሏት። እንደ መረጃው ከሆነ ከሆነ ፕሮጀክቱ ባወጣው መረጃ መሰረት እስራኤል ከራሱ አልፋ ለበርካታ ሀገራት ሚሳኤል ይሸጣለች። ኢራን ከጎረቤት ኢራቅ ከአውሮፓ 1980 ጀምሮ ለስምንት ዓመታት የቆየ ጦር ረካካይ ጊዜ አንስቶ መጠነ ሰፊ ሚሳኤልና የድሮን ግንባታ ስራ ስታከናውን ቆይታለች። ከዚህም ኢራን አጭርና ረጅም ርቀት ተወንጫፊ ሚሳኤል ለመገንባት ችላለ። አብዛኛው በእስራኤል ላይ በቅርብ የፈጸመው ጥቃቶ ጥቅም ላይ አውላለች። የየመን ሁቲ በሳውዲ አረቢያ የተኮሳቸው ሚሳኤሎች ያጠኑ ተንታኞች በደረሱበት ድምዳሜ መስራት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ቲም ሪፕሌን እስራኤል ከኢራን ጋር በእግር ወታደሮ የሚደረገው ጦርነት ውስጥ የመግባት እቅድ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያ የበለንነት ይሰጣታል። ለዚህም ኢራን ውስጥ የሚገኙ ኢላማ የአየር ጥቃት የመፈጸም ብቃት አለ ጨምሮም አሉ። እስራኤል የምትፈጽማቸው የአየር ጥቃቶች ዋነኛ ኢላማ ኢራን ባለስልጣን መግደልና የነዳጅ ተቋማት ማውደም ሊሆን ይችላል ብለዋል። መቅጣት የሚለው ቃል በራሱ ወታደራዊና ፖለቲካ መሪዎች መካከል ዘወትር ጥቅም ላይ የሚውል ሲሆን ይህ ፍልስፍና አካል ነው። ይህ ደግሞ ከባድ ጉዳን ለማድረስ ጠላቱ እስራኤል ላይ እጁን ከማንሳት በፊት ሁለት ጊዜ እንዳያስብ ለማድረግ ዓላማ አለው ብለዋል። ቀደም ሲል እስራኤል የምትፈጸማቸው የአየር ጥቃት ከፍተኛ ኢራን ወታደራዊ፣ ሲቪል ባለስልጣን ተገድለዋል። በቅርቡ ሶሪያ ውስጥ የሚገኙ የኢራን ቆንጽላ ለማጥቃት በርካታ ወታደራዊ መኮንን ገላለች። ምንም ቢሆን እስራኤል ለጥቃቱ ኃላፊነትን ባትወስድም ኢራን ግን ጥቃት እንደምትፈጽም ምክንያት ሆኗታል። በኢራን የባህር እንደሚለው ከሆነ ዘመናት ያስቆጠረ ኢራን ባህር ኃይል ሁለት መቶ ሀያ መርከቦች ሲኖራት እስራኤል ደግሞ ስልሳ የሚሆኑ መርከቦች አለዋል። እስራኤልና ኢራን የሚያጋሩት የውሀ አካል ስለሌለ በባህር ኃይል አማካይ ግጭት ውስጥ የመግባት እድል ጠባብ ነው። ነገር ግን በኢራን የሚደገፉ የመን ሁቲ ታጣቂዎች በኢደን ባህር ሰላጤ በቀይ ባህር በኩል የሚያልፉ የእስራኤልና የምዕራባዊ መርከቦች ላይ ጥቃት እያደረሰ ነው። የበየነ መረብ ሳይበር በኩል የሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ በእስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂ የሚጠቀሙ በዝቅተኛ ደረጃ ነው። ለዚህም እስራኤል ላይ የሚፈጸም የኤሌክትሮኒክ ጥቃት ከባድ ጉዳት ሊያደርስባት ይችላል። የእስራኤል መንግሥት ብሔራዊ የሳይበር ክፍል በሀገሪቱ የተለያዩ ዘርፎች ላይ የሚፈጽሙት የበየነ መረብ ጥቃት ከፍተኛ ሁኔታ በመጨመራቸው ጠቅሶ ጦርነት ውስጥ በኢራን ና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ያለው ትብብርን ጨምሯል ብለዋል። በሐማስና በእስራኤል መካከል ጦን ከተጀመረ አንስቶ በሶስት ወራት ውስጥ 3800 የበየነ መረብ ጥቃት መፈጸሙ ተዘግቧል። በኢራን በኩል ደግሞ በሀገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጄኔራል ጎላምሬዝ ጅላል እንዳሉ ከሆነ በቅርብ በኢራን ምክር ቤት ምርጫ ከመደረጉ አንድ ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃት ማክሸፋቸውን ገልጸዋል። ባለፈው ታህሳስ በኢራን የተፈጸመው የበየነ መረብ ጥቃት በመላ አገሪቱ የሚገኙ የነዳጅ ማደያዎች ከባድ ሀገር የአገልግሎት መስተጓጎል ገጥሟቸው እንደነበረ የነዳጅ ሚኒስትሩ አስታውቀዋል። እስራኤል የራሷ የኒውክለር ጦር መሳሪያ እንዳላት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ ከማድረግ መሳሪያው እንዳላት ሁሉም ዘንድ ጥርጣሬ እንዲፈጥር ስታደርግ ቆይታለች። ምንም እንኳ ኢራን የኒውክለር ጦር መሳሪያ አላት ተብላ አይከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሄደው የኒውክሌር ፕሮግራሟ ላይ ለሰላማዊ አገልግሎት የሚል ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህን ባለመቀበል አንድ ቀን ኢራን የኒውክሌር የታጠቀች ሀገር ብቅ ልትል ትችላለች የሚል ስጋት አላቸው። ወደ 89 ሚሊዮን የሚጠጋ ሕዝብ ያላት ኢራን እስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ሕዝብ ያላት እስራኤል ዘጠኝ ጊዜ ኢራን የሚያንስ ሕዝብ ዜጋማ አላት። በተጨማሪም ኢራን እስራኤል የመደበኛ ሰራዊት አባላት ስድስት እጥፍ የሚበልጡ ወታደሮች አሉት። ኢራን 600,000 መደበኛ ወታደሮች ሲሆን እስራኤል ደግሞ 170 ሺህ መሆኑን መረጃዎች ያመለክታሉ። በእስራኤል ጎረቤት ሀገር ውስጥ የሚገኙ በኢራን የሚደገፉ ታጣቂ በእስራኤል ላይ መደበኛ ጥቃቶች እየሰነዘሩ ሲሆን በምላሽ እሱን ኢላማ ልታደርግ ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያ ጄሜር ቤኔን እንደሚለው ከሆነ እስራኤል አጸፋ ለመመለስ ከፈለገ በሊባኖስ በሶሪያ ውስጥ የሚገኙ ቦታ የመሳሰሉ በርካታ አማራጮች አሏት። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለው ስጋ ግን ቤኒ ይጠረጥሩታል። ለዚህም ኢራንና እስራኤል የሚያጋሩት የብስ ድንበር ነ ሆነ የባህር ጠረፍ ስለሌለ ፊት ለፊት የሚዋጉበት እድል የላቸው። ስለዚህ የረጅም ርቀት ወንጨፊ የጦር መሳሪያ አየር ጥቃት የመጠቀም ሁለቱም ሀገራት መካከል ዋነኛ አማራጮች ናቸው። ይህ ደግሞ በሁለቱም ሀገራት መካከል ያሉት የሶሪያ ዮርዳኖስ፣ ወይም የኢራቅ አየር ክልል መጣስ ይጠየቃል። በእስራኤል በኩል ደግሞ ከዚህ በፊት እንደምታደርገው ሁለት ሰላዮች በሚስጢር ተልእኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶች ልትፈጽም እንደምትችል እድል አላት። የመካከለኛው ምስራ ጉዳይ ባለሙያ የሆኑት ታሪክ ሱሌማን ለቢቢሲ እንደተናገሩት በሁለት ሀገር መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነት የሚደግፈው የፓርላማ ካቢኔ አባላት ስላሉ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጫና ሊያሳድሩ ይችላሉ ተብሏል። እንዲሁም በተለዋጭ የእስራኤል ፖለቲካ ውስጥ ኔታንያው ፖለቲካ መዳከም ባጋጠማቸው ጊዜ ኢራን ካርድ ሊመዙ ይችላሉ ሲሉም ያስጠነቅቃሉ። የእስራኤሉ ሂብር ዩኒቨርሲቲ ባካሄደው የሕዝብ አስተያየት መለኪያ ሶስት አራተኛ የሚሆኑ እስራኤል ሀገራቸው በኢራን ላይ አጸፋ እርምጃ የምትወስድ ከሆነ ከወዳጃ ያላትን የደህንነት ስምምነት ስለሚጎዳው ይቃወሙታል። ምንም እንኳ እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱ ሀገራት ይፋ ያልወጣ ግጭቶች ሲያካሂዱ ቆይተዋል። ለዚህም በሌላ ሀገር ውስጥ የሚገኙ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ የምትደግፋቸው ቡድኖች አማካኝነት እስራኤል ኢላማ ስታደር ቆይታለች። ወታደራዊና ፖለቲካዊ ቡድን ሂዝቦላ ከሊባኖስ ሆኖ ከእስራኤል ላይ ትልቁ ኢራን ጦር እጫ ዙር እያካሄደ ነው። ኢራን ሂዝቦላ እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ በጋዛ ለሚካሄደው የሐማስ የምትሰጠው ድጋፍ ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል የፈጸመው የለየለት ጦርነት ውስጥ የገባው ሐማስ ለአመታት በጋዛ ስርጥ በእስራኤል ሮኬቶች ሲያስወነጭፍ ቆይተዋል። እስራኤል ለምዕራባዊያን ሀገራትን ለሐማስ የጦር መሳሪያ ተተኳሽ ስልጠና የምትሰጠው ኢራን ናት ተብሏል ብለው ያምናሉ። የመን የሚገኙ ሁቲ ታጣቂው ሌላኛው የኢራን የእጅ አዙር ጦርነት የሚያካሄዱ ቡድኖች ናቸው። ሳውዲ አረቢያ ከሁቲ በኩል የሚተኮሰው ሚሳኤል በኢራን የተሰሩ ናቸው ትላለች። በተጨማሪም በኢራን የሚደገፉ ቡድኖች ከኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መሳሪያ የምትደግፍ ሲሆን፣ እስራኤል የምትፈጽመው ጥቃት የሶሪያ ግዛት ጥቅም ላይ እንደሚውሉ ይነገራል።